ሆዳም ዝግብግብ እ እ ለቀጠይ ይበቅላል እንጂ አሁን እ እ ደረቅ ነው። እዚህ ደረቅ ነው። እዚህ ሀገር ለከብት ነው። በግዛት ይች- በድች እጨረስኳት የግች ዘር ማለት ነው። ወይ እኔ እንደት እንደምትቃፍጥ የግች ዘር በቀደም የለም እየበዛ ሦስት ጊዜ እኮ ተኮጥኩት ከካሜራ ጀርባ ሦስት ጊዜ ይኸው እንደት እንደሚያደርግ አልቀረብሽም። ገብርኤል ግን ማለት ነው አልቀረብሽም። እግዚአብሔር ናት በላት። አልቀረብሽም። ይሄ ተሸከምሽው ማን ሰርቶ ነው? አዎ፣ ያስብላል። ይሄ ያስብላል። ይሄማ በጋራ ነው። አይ ያስብላል። አመት ሆኖ፣ አይ ያስብላል። ለላሚቱ ልቁረጥ ነው የጀመረ እውነት ነው። ለላሚቱ፣ አዎ፣ ለላሚቱ። ከዛ ልነግራችሁ እኮ ነው። ተንኮራ ፍሬው ነው ወይስ ፍሬው ነው? አለቃተኝ፣ እንዳይወድቅ ፍሬው ነው ወይስ እንዴት ነው የሚካከል? አሳይ ያላችሁም መቼስ እንደዚህ ታደርጋላችሁ። አሁን ለምሳሌ እዚህ ያጎጠጠ ስላለው እሄ እንደዚህ ታረጋግኝ። እዚህ ጋር ያው ተተክላል። በቀደም የበላ ነው። ከዛ እንደዚህ ታረጋግና ከሁለት እንደዚህ እንደዚህ ልክ ሞቴ እኛ ገር ይቺ አስር ብር ነበረች፣ መቼ ሁለት ሺህ አካባቢ ይቺ አስር ብር አስር ብር ነበረች። ዛሬ አንድ ሺህ ናት። ጥምቀት አካባቢ የገበሬ ልጅ መሆን አንዳንድ የገበሬ ልጅ መሆን የገበሬ ልጅ መሆን ጥሩ ነው። ሸንጉራ ሞልቷል። ቀድሞ ወደ በለውበት እየወሰዳችሁ ኦ፣ ምንድን ነው? እዚች ላይ ቁጭ ብዬ ዘንድሮ ማለት ነው እንዳለ ግዱ ሸንኮራ ብቻ። አሁን ለምሳሌ ይህን ልግዛ ብዬ ብሄድ አስር ብር ስሄድ፣ ግን ሰላሳ ብር ስመጣ፣ ሰላሳ ብር ስልሳ ብር ሞተር በትንሹ ማለት ነው። ሳታጥ ይበላሽ የሚል እኮ አይኖርም። ይኖራል። ምን ጥርስ ሰበር ጥቅሙ ነው ወይ? ጥርሴ ከጅምር ጥርሴ ልኝ እኮ ነው። ጥርሳለች በምን እየበላሽ ነው?

ማለት ነበር አልሽ እኮ ማክማ ይገርማል።

ጫን ያለ ነው እና እኔ ቤት እንግዲህ እና ስትማጥ ሰምታችኋል። አሁን አሸዋ በበቀሎ ዱቄት ገንፎ ማወራረጃዋ ሸንኮራ። በቃ በአሸዋ የተገነፋችሁን ገንፎ ካልበላችሁ ሸንኮራ የለም

ስለዚህ እዛም ቤት ይባል እዚ ቤት ይባል ያ እዚ ቤት ነው ለነገሩ ገብሬ ልንገራችሁ። ደግሞ ገብሬ ጉድ የተሰራውን የዛሬ ሸንኮራ ቡና ነው። ሐሜት ነው በቃ ቡና ማለት ነው። ሸንኮራ ቡና ይሄ ሁላችሁ ይሄ ቡና ብላችሁ ያዙ። ይሄን ስኒ ብላችሁ ያዙ። እኔን እንደረከቦት ያዙኝ። እና እዚህ ላይ ገብሬ ዲጄ ነጅ ይዞ ላይ ገብቶ ሴቶች ዲጄ ነጅ ሰላም

ግቢውን ጠርጌ አታቆሽሽ እንጂ አገሪቱን ቆርቆሮ እዚህ አደረሱት፣ አሉ አሁን ኢትዮጵያን የቆረቆሩት አሉ። እሱ እሱ ምን ለምሳሌ በቅርቡ የምታገኝ እኔ እሱ ይነት ታዲያ ያው እኮ ነኝ። <coughs> በእጅ ያዙት ወርቅ ከአመድ ነው፣ ካመዳም ያንሳል አሉ። አመድ አመዳም 2016 የገብሬ እናት መጣች እና ገብሬ ሸንኮራ ይዞ ገዝቶ መጣና እንደገና ደግሞ ጎረቤቶቻችን ምናምን ሰጡና ይኸው ልጄ ምስት እኮ ሽንኩራ ምን ነው ይላታል። አታላም በምሳሱት እናቱ ተደብቃ ያየችው ለካ የሚበደዋት እንዲህ ነው የምደረድራል። እንደዚህ ማለት ነው። ከዛ ተመለሽ ስለበለጂ አህ ሰው ይበላል እንዴ? ነው እንግዲህ ሰዎች ምን መሸከም ነው። የሸንኮራ ፍሬ ከፈለጋችሁ በውስጥ አናግሩኝ፣ ለቤተሰቦቻችሁ እልክላችኋለሁ። ሸንኮራ ፍሬ ማለት ነው። ይሄ ይሄ የቆረጥኩት ስለሚደርቅ አይረባም፣ ግን ፍሬውን እልክላችኋለሁ። ይሸጣል። እንትን ምንድን ነበረው? ግብርና ግብርና ቤት ይሸጣል። ገዝቼ ገዝቼ እልክላችኋለሁ። ለቤተሰብ ትዘራላችሁ። ከግቢያችሁ ውስጥ ደርሶ ይጠብቃችኋል።